በደቡብ ኢትዮጵያ ክልል በተዘጋጀው የቱሪዝም የጉዞ ትውውቅ ፕሮግራም ላይ ተሳታፊ ከሆኑት የሚዲያ ባለሙያዎች መካከል ጋዜጠኛ አስቻለው ጌታቸው በዚህ መልክ የቱሪዝም የጉዞ ፕሮግራም መዘጋጀቱ በክልሉ ያሉ የመስህብ ስፍራዎችን በይበልጥ እንድናውቅ ያግዛል ብሏል። ይሄ ጉዞ አንድ አዲስ ነገር አገኘሁበት የምለው ረጅም ዓመት እዚህ ቱሪዝም ላይ ሰርቻለሁኝ። ብዙ አድማጮች ኢትዮጵያን ቀኘት ፕሮግራምን ያውቃሉ ብዬ አስባለሁኝ እና እዛ ዓመት ፕሮግራም ላይ ሰራ እዚህ ወደ ደቡብ ጂንካም ብዙ ጊዜ መጥቻለሁኝ ግን በዚህ ሁሉ አመታት ውስጥ ያላየሁትን አዲስ የጉዞ መስመር አይቻለሁኝ እና ትላንትና ከማዜ ብሔራዊ ፓርክን የጎበኘንበት ከዛ በማዜ ወደ ጂንካ የመጣንበት መስመር አዲስ የጉዞ መስመር ነው። በቶ በኩል አድርገን በዛላ አድርገን ጎፋን ከወላይታ በጎፋ አድርገን ወደ ደቡብ ኦሞ የምንመጣበት ወደ አሪ የምንመጣበት የጉዞ መስመር አንድ የጉዞ መስመር ነው። አንድ ለቱሪስቶች ጥሩ አማራጭ ነው። ብዙ ጊዜ ጂንካ ስንመጣ በአርባ ምንጭ በኩል ነው የምንመጣው። ከአዲስ አበባ ወላይታ አርባ ምንጭ ያለው መስመር ነው የሚታወቀው እና ቱሪስቶች በመጡበት ቦታ ላይ መመለስ አይፈልጉም። ስለዚህ ይሄኛውን የደቡብ ኢትዮጵያ ክልልን ሰርክል ሰርተው እንዲመለሱ የሚያደርግ አንድ ጥሩ የጉዞ አማራጭ ነው። ቱሪዝም ለከተሞች እድገትና ለማህበረሰብ ተጠቃሚነት ያለው አስተዋጽኦ ቀላል ባለመሆኑ በተፈጥሮ ቱሪዝም ላይ በትኩረት ሊሰራበት ይገባል ብሏል። ሌላኛው የቱሪዝም ጉዞ ትውውቁ ተሳታፊ የባህልና ቱሪዝም ጋዜጠኛ ዘሪሁን ግርማ በበኩሉ መሰል የቱሪዝም የትውውቅ ጉዞ ፕሮግራም መዘጋጀቱ ዘርፉን ለማሳደግና ተጠብቀው እንዲቆዩ ለማድረግ የሚረዳ ነው ብሏል። እንደዚህ አይነት ትውቅ ወይም ደግሞ የመታወቂያ ጉዞዎች ስፔሻሊ አንድን ግሩፕ ሚዲያን መሰረት አድርገው የሚደረጉ ጉዞዎች ጠቀሜታቸው በጣም ትልቅ ነው። ስፔሻሊ ከባለሙያው ባሻገር ለሀገር ውስጥ ቱሪዝም ቢኮዝ የሀገር ውስጥ ጋዜጠኛ ስለሚጎበኝ ብዙ ነገር የምናስተዋውቀው ሀገር ውስጥ ያለው ዜጋ በሚረዳበት መንገድ ስለሆነ ለሀገር ውስጥ ቱሪዝም ጠቀሜታው በጣም ትልቅ ነው። ስለዚህ የደቡብ ኢትዮጵያ ባህልና ቱሪዝም ቢሮ ይህንን ፕሮግራም ሲያዘጋጅ አስቦት ያዘጋጀበት መንገድ የሚመስለኝ ክልሉ ያለውን የተለያዩ አይነት የቱሪዝም ሀብቶች አሉ። ይሄ በጣም በባህል የበለጸገ ቦታ ነው፣ በተፈጥሮ የበለጸገ ቦታ ነው፣ በታሪክም እንደዛው እና ብዙ አይነት ነገሮች ያሉበት ክልል ስለሆነ ይህንን ክልል ለማስተዋወቅ ትልቁ አካል የሆነው ሚዲያ ነው። የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን ቢሮ የሚዲያና ኮሚኒኬሽን ዳይሬክተር ሩፋኤል ግርማይ በጉዞው የክልሉን የተፈጥሮ ሀብቶች በሚገባ ለማየት እድል እንደተፈጠረና በቆይታቸውም በተለያዩ ይዘቶች ያዩትን ለዓለም ከማስተዋወቅ አኳያ እንደ ቢሮ እየሰሩ መቆየታቸውን ተናግረዋል። እንግዲህ የደቡብ ኢትዮጵያ ክልል ባህልና ቱሪዝም ክልላዊ የቱሪዝም ትውውቅ ጉዞ አዘጋጅቶ ለአምስት ቀናት ቆይተናል። መነሻችንን ወላይታ ሶዶ አድርገን መድረሻችንን እንደተባለው ደቡብ ኦሞ ዞን ያደ ደረግ ነው። በጉዞ በርካታ ልምድ ነው የቀሰም ነው። ምክንያቱም የሚዲያው ቲም በጣም እጅግ በጣም ልምድ ያላቸው ባለሙያዎችን የያዘ ነው። ስራዎቻችንን በምንሰራበት ጊዜ ልምድ አግኝተናል፣ ሰፊ የሆነ ልምድ አግኝተናል። ከዛ ባሻገር ደግሞ ክልላችንን በደንብ እንድናውቅ አስችሎናል። እነዚህም በከፊል ተንቀሳቅስን የተመለከትናቸውን የቱሪዝም መዳረሻዎችን በተቻለን እንደ ክልል ኮሚኒኬሽን ቢሮ በተለያዩ ፕላትፎርሞች ለዓለም ስናስተዋውቅ ቆይተናል። በቀጣይም ዘርፉን ለማሳደግና የቱሪዝም መዳረሻዎችን ደርሰው መመልከት ላልቻሉ በማስተዋወቅ ረገድ የበኩላቸውን እንደሚወጡ ተናግረው ቀርበዋል አስተያየት ሰጪዎቹ። እና ለከተሞች እድገት ትልቅ አስተዋጽኦ አለው። ቱሪዝም እንዲ አንድ ሴክተር ላይ ብቻ ወይም ደግሞ አንድ ዘርፍ ላይ ብቻ አይደለም ትኩረቱ፣ በጣም ሰፊ ነው። ይሄን ሰፊ የሆነ ገበያ ለመጠቀም የሀገር ውስጥ ቱሪዝምን ማሳደግ አለብን። እኔ ደግሞ በግሌ ይህን ክልል ስለማቀው ኢትዮጵያ ውስጥ ስራይም ስለሆነ እስፔሻሊ ይህን ክልል ደግሞ በጣም ነው የምወደው። ቢኮስ ያለው ሪሶርስ በጣም ብዙ ነው። በሪሶርሱ ልክ ግን አልተዋወቀም ብዬ ነው ሁሌ የምናገረውና ከዚህ ጉዞ ምናልባት ያገኘውት ነገር ምንድነው? ከረንትሊ ክልል ከሆነ በኋላ ራሱን ችሎ ከመጣ በኋላ በቱሪዝም ዘርፍ ምንድን ነው የሚመስለው የሚለውን ነገር አይቻለው። ምን ይጎለዋል የሚለውንም ነገር በዚህ ጉዞ እያየው ነው ያለውት። እነዚህን ነገሮች አስተሳስሬ ከዚህ በኋላ እዚህ ክልል ላይ ፎከስ አድርጌ በሙያዬ መስራት የሚችላቸውን ነገሮች እንዳገኝ ነው ያደረገ። እንደ ኮሚኒኬሽን፣ እንደ ክልል ኮሚኒኬሽን ቢሮ ብዙ ያልተነገረላቸው በክልል ውስጥ ብዙ ያልተነገረላቸው መነገር መግለጽ ሲገባን ያልገለጥ ናቸው። በጣም ብዙ ሀብቶች እንዳሉ እስፔሻሊ ከቱሪዝምና ከባህል አንጻር መኖራቸውን አይተናል። በቀጣይ ላይ አቅደን ለመስራትም መነሻ የሚሆነን ነገር አግኝተናል ብዬ አስባለሁ።